ሶስተኛ የንዚል ረቡና ይለሰማይ ዱንያ የሚለው ሐዲስ ወደ ወደዚህ ወደ ሰማይ ዱንያ ይወርዳል ብላችሁ ነው ቀጥታ የምትፈስሩት። በሚወርድበት ጊዜ በዛቱ ነው ወይ? እነዚህ ሶስት ጥያቄዎች ትመልስልኛለህ። የመጀመሪያ ጥያቄ ምንድን ነው? ስለምንድን ነው? ለምሳሌ መውሊድ ቢዲአ ነው ስለዚኛ ቢዲአ እንሰራም ትላላችሁ አይደለ? አንተ መውሊድ ይቻላል ብለህ የምታምን ሰው ነህ። እኔ ው መውሊድ በቃል ብዬ ነው ማምነው። እናንተ ግን ቢዲአ ስላላችሁ ቢዲ አትሰሩም። እናንተ ሀቂቀተን ይሆኑ ንገር ይሄ ቢዲአ ነው ብላችሁ ነው ከእናንተ ዘንድያ ምታምት አይደለ? እናንተ ቢዲ አትሰሩም፣ ሌላ ቢዲ አትሰሩም። አስበለ አዳንግት አ መሳቅ ሳይሆን ማለት ነው። መሳቅ እውቀት አይሆንም፣ መሳቅ እውቀት አይሆንም። እሺ መውሊድ ይቻላል ብለህ የምታምንሰው ነህ ወይ? እኔን ናው ብያለሁ ስለምትሉ እኔ መውሊድ ያከብራለሁ ብዬ ነው የማምነው። ቢዲ ደግሞ መውሊድ ማለት ምን ማለት ነው? ነቢያችን ለ ላት ወሰላም የተወለዱበትን ቀን ማክበር ማለት ነው። ስለዚህ አክብሮት ተደንግጓል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ተወለደት ከቁርአንና ከሐዲስ ማስረጃ ነው። ነብያችን ዐለይሂ ሰላቱ ወሰለም ተወለደስ መቼ ነው? በቀን ሰኞ ነው። ስንተኛው ቀን ላይ ነው? መቼ ነው ቀኑ ላይ ሂላፍ አለ። በ12ም በ9ም ይባላል። ላይ ማስረጃ የተወለዱበትን ቀን አውጣ

ንገረኝ አሁን። እናንተ እኔ ጥያቄ እኮ ጠየቅኩህ። ለም አንተ ወደ መጀመሪያ ባንዴ ኪታቡ የለኝም ብሎ ሊያመልጥ ነበር። እኔ ጋር ኪታብ አለ። የውሃ ምስክር አርካኖስ ሶላት ስንት ናቸው? አምስት አይደለም። ሶላት ልጀናዛ ስንት ረካ አለው? ሰላቱ ልጀናይዛ ምን ሲጀመር እኮ፣ ሰላቱ ልጀናይዛ ምን ያለው? ሰላት እኮ ረካ ምናምን የለውም። የለው እዛ ቆማ ለምታሰላምተው እኔ ኮለሸ፣ ወደ እኔ በጣም ነው። እኔ መልስላለሁ ወላሂ። ብዙ ነው መልስልህ። አል አርካኑ ሶላት ነው እ አርካኑ ሰላት ከምሳ ወይም ሲታ ኢማን እንደዛ ነው። አርካኑል ኢማን አርካኑል ኢማን አምስት፣ አርካኑል ሙስሊም ስድስት። አረ እንዴ! ችግር የለውም ዝም በለሲ ተረዳኝና፣ ከዛ በኋላ እኔ ላይ ስህተት ስታገኝ ትናገራለህ። አርካኑን ሙስሊም ስድስት ነው። ምን ቁርአን ይሄን የት ነው የቀረ? አርካኑን ሙስሊም ስድስት ነው እኮ የት ነው አይባልም። እንደዚህ እንዳፈዙት ምናምን ክርስቲያን መስየቅ እንዳትሸወድ እንትን እራሱ እኔ ነግረሃለሁ አፍዣር ለም